ይህንን የቅጣት ውሳኔ የወሰንነው ነው የፍትሃዊነት ጥያቄ በክለቦቹ በኩል ስለተነሳና አብዛኛው ክለብ ስላልተፈተሸ ነው ሲሉ አቶ ኢሳያስ ጂራ ተናገሩ። የኢትዮጵያ እግር ኳስ ፌዴሬሽን ትናንት ስራ አስፈጻሚ ኮሚቴው ባሳለፋቸው ውሳኔዎች ዙሪያ በፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጂራ በኩል ለሚዲያ አካላት ማብራሪያና ምላሽ ሰጥተዋል። የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ጂራ ፌዴሬሽኑ የሚወስነው ውሳኔ ከአቅም ማጣት ሳይሆን የእግር ኳስ ኢንዱስትሪውን በማይጎዳ መልኩ ነውም ብለዋል። የብዙ ሰው ጥያቄ ክለቦቹን የነጥብ ቅጣት ከጣለባቸው በኋላ ለምን ክለቦቹን አላወረዳችኋቸውም የሚል ነው። ይህ ደግሞ ይገባናል። ተቋም ስንመራ ግራና ቀኝ ማየት ይኖርብናል። አሁን ያሳረፍነው ውሳኔ የፍትሃዊነት ውሳኔ ነው። ምክንያቱም ሁሉም ክለቦች ተመርምረው ባላለቁበት ሁኔታ ውሳኔ መወሰኑ ከባድ ነው ሲሉ የፌዴሬሽኑ ፕሬዚዳንት አቶ ኢሳያስ ተናግረዋል። የፍትሃዊነት ጥያቄ ስላለ በተደጋጋሚ ተወያይተናል። ከምመለከታቸው ከስራ አስፈጻሚ ጋር በተደጋጋሚ ከሊጉም ጋር የትላንትና ሳምንት ነው ወደሚመለከተው አካል ደብዳቤ ጽፈን እንደገና የፋይናንስ ኢንቴሊጀንሱ ታዞ ወደ ስራ እንዲገባ እየተደረገ ያለው አስራ አራቱ ክለቦች ላይ። ስለዚህ ብዙ ማህበረሰብ ጋር የሚነሳው ነገር ይገባኛል። ታገደ የመጨረሻ የደብዳቤ ስመጣ እኛን ለክለቦቹ ለፓርቲዎቹ አሳወቅ የባለቤቶቹ እገዳችሁን አንስታችሁ አምጡ እገዳችንን አንስተናል ብሎ ክለቦቹ ደብዳቤ ጽፎ አመጡ። ግን ያገደው ፍርድ ቤት። ስለዚህ እንደገና መልሰን ከፍርድ ቤት መምጣት እንዳለበት በረጅስትራር ፍርማ በፍርድ ቤት ረጅስትራር ፍርማ እገዳው ስለመነሳቱ አመጡ ማለት ነው። በዛ መሰረት እሱ እገዳ ከተነሳ በኋላ እርምጃውን ይፋ እንዲሆን አደረግን። የተወሰነው ውሳኔ ይፋ እንዲሆን አደረግ ነው። ስለዚህ አሁን ማወቅ የሚገባችሁ እናንተም የሚዲያ አካላት፣ ህብረተሰቡን ማወቅ ያለበት የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ የፍትህ ውሳኔ አይደለም የፍትህ አካላት የሰጡትን ውሳኔ ነው ያወጣው። ከዚህ ጋር ተያይዞ ግን ውሳኔው የፍትህ ውሳኔው ምንድን ነው ይዞ የሚመጣው የሚለውን ደግሞ እንደ አመራር ማየት ኃላፊነታችንም ነው፣ ግዴታ ነው። የፋይናንስ ህጉ አዲስ ከመሆኑ ጋር በተያያዘ እንከን የለበትም ብሎ መወሰን ከባድ ነው። በሂደት እያጣራን መሄድ ይኖርብናልን ብለዋል። በቀጣይ የውድድር ዘመን ሊጉ በሀያ ቡድኖች መካከል ይካሄዳል በመባሉ በሀያ ቡድኖች ውድድር አላደርግም የሚል ክለብ ካለ የመውጣት መብት አለው ሲሉም ፕሬዚዳንቱ ጨምረው ገልጸዋል። የተወሰነው ውሳኔ ይህንን የማስፈጸም አቅሙ አለን አሁን የምታዩት እዛም እዚህም ያለው ማጉረምረም የመጣው እንዳላችሁት ሁሉም ክለቦች አንድ ላይ ባለመታየታቸው። ሁሉም ክለቦች በዚህ ደረጃ አንድ ላይ ተጣርቶ ቢደርስልን ኖሮ አሁን የምታዩትን የቁጥር እድገት አያመጣም። ቢያንስ ይሄን እርምጃ መጀመርም አንድ ስቴፕ ነው ብሎ መውሰድ ያስፈልጋል። ክለቦቹ ባይቀበሉ ክለቦቹ ወደ ፊፋ አልቀበልም ይሄን ያለ ክለብ ሊጉን ትተው መውጣት ይችላል። መብቱ መብቱ ነው። ምክንያቱም ክለብ አይደለም የሊግ ቁጥር የሚወስድ ነው። አጭር ነው መልሱ ው ነው። ስለዚህ በዚህ ደረጃ መረዳት ያስፈልጋል። ወደ ፊፋ ቢሄዱስ መብት ነው። ምክንያቱም ለሚመጣው ህግ ተገዢ ነን። የጣስነው ህግ ካለ ይህን ህግ ጥሶ ነው ወደ ሀያ ያሳደጉት ብሎ የጣስኖ ህግ ካለ ለዛ ለጠጣሰው ህግ መልስ እንሰጣለን። በቀሪ 14 ክለቦች ላይ ምርመራው ከተካሄደ በኋላ እንደገና ውሳኔ እንደሚሰጥም በመግለጫው ተመላክተዋል።